በናዝሬቱ ጌታ በኢየሱስ ክርስቶስ ስም ታረስ ይለው። በኃይል ዘሎ ቆመ። ኤግዛሎም አይነም ይለው። የኢየሱስ ስም ነው ሰውየው የፈወሰው። እግዚአብሔር የሚጎበኛችሁ በዚህ ስም። ስሙ ላይ አንድ ኃይል አለ። የትንሣኤ ኃይል ይባላል። ሰው የለበትም ነገሩ ላይ። በኢየሱስ ክርስቶስ ስም ሲል ጴጥሮስ ከጫማ ወጥቶ ኢየሱስ ጫማ ውስጥ ገባ። የለውበትም አለ ሉቃስ። ሚስ ያላረገው ነገር ይሄ። ሰውየው ተፋወሰ ብሎ በተአምሮ አልተወሰደም። የተፋወሰበትን መንገድ ነገረ። የኢየሱስን ስም ሲል ሪዘሬክሽን ፓወሩ ነው የተንቀሳቀሰ። ኢየሱስ ይህ ሰውዬ የሚቀመጥበት ቤተ መቅደስ በር ላይ ብዙ ጊዜ መጥቷል። ያንን ቤተ መቅደስ አጸዳው ይልና ብዙዎችን ፈወሰ ይላል። እንደ ዛሬ ሰውየው ሊፈወስ፣ እንደ ትላንትና ጴጥሮስ መንፈስ ወርዶበታል። እንደ ትላንትና አባቶቻችን ኤክስፔሪንስ አድርገው ማያውቁትን ነገር ጴጥሮስ ኤክስፔሪያንስ ማድረግ ጀምሯል። ሰውየው ድሃ ሆኖ ሳይሆን እግዚአብሔር ምርጫ እንዳይኖረው ነው ያለ ሳንቲም ቢሰጣው ትቶት ሊገባ ይችላል። ምርጫ አሳጣው የለውም፣ ግን መስጠት አለበት። እየዘለለ እግዚአብሔር እያመሰገነ ቤተ መቅደስ ገባ። ገብቶ ሲያይ አዲስ ነገር የለም። ምኩራባቸው፣ ቤተ መቅደሳቸው አጥንት የወለቀ የተሰነጠቀ ነርቭ ያለበት እንዳለ ገብቶ ይሞቃል። እናንተ በውኃ ለመፎስ ትሞክራላችሁ፣ አይን ከጭቃ የሚሰራ መጥቷል። አንተ ነህ አይኔ የበራለ አሉት። አዎ፣ እንዴት አገኛሉት?

የሐዋርያት ስራ ምዕራፍ አራት ቁጥር 7 ምዕራፍ 3 ላይ ስለተደረገው ተአምራት ጴጥሮስና ዮሐንስ በአይሁድ ሸንጎ ፊት ቀርበው የተጠየቁት ጥያቄ ነው። እና በናንተ እጅ የተደረገ ነገር አለ በእናንተ እጅ የተከናወነ ነገር አለ። ይሄ ግን በምን ኃይል እና በማስም ሆነ ነው ጥያቄው። እኛ የአይሁዳውያኑ የኢየሩሳሌሙ የእስራኤላውያኑ ካህናቶች እያለን በየት በኩል አልፎ እግዚአብሔር በእናንተ ሰራ ነው ጥያቄው። በምን ኃይል አደርጋችሁታል ባ ማን ስም አረጋችሁት አሏቸው ጴጥሮስ እንኳን ጠይቅኸው በር ከፍተለት ስበክ ብልኸው ይቅርና የተዘጋ በር ከፍቶ ይገባል እንዲሁ ስበክ ስበክ የሚለው ሰው ነው። እና በምን ኃይል አደረጋችሁት በማን ስም ቱ ዘ ፖይንት ነው ጥያቄው፣ ሰዎቹ የሚያነሱት ሀሳብ ላይ ነው ጥያቄው። እንደውም እንዲሁ በየመንገዱ የሚጮሁበትን ነው። ድገሙና ጩሁ እየተባሉ ያሉት በምን ኃይልና በማን ስም። እና ሁላችን እንደምናቀው ሁላችን እንደምናቀው የሐዋርያት ሥራ መጽሐፍ ወንጌላዊ ሉቃስ ነው የጻፈው፣ ቴዎፍሎስ ለተባለ ግሪክ ሀገር ከበርቴና ባለስልጣን ለነበረ ሰው የሚጽፈው የሐዋርያቱ ሥራ የ30 አመት ታሪኩ ነው። ከምራፍ 1 እስከ ምራፍ አስራ ሁለት ያለው የመጀመሪያ መጀመሪያ 15 ዓመት በኢየሩሳሌም ቤተክርስቲያን እድገትና በሐዋርያው ጴጥሮስ አገልግሎት መካከለኛነት የተሰራ ነው። ከምዕራፍ 13 እስከ ምዕራፍ 28 ያለው በጳውሎስ ሕይወትና በሶስቱ ሐዋርያዊ ጉዞዎቹ ላይ መሰረት ያደረገ ነው እና በሐዋርያ ሥራ መጽሐፍ ላይ ከምዕራፍ 2 ጀምሮ እስከ ምዕራፍ 28 ድረስ ብታነቡ ባሉት 27 ምዕራፎች ላይ በተደጋጋሚ የገቡ አምስት ሐሳቦች አሉ። በየምዕራፉ ሉቃስ ሚስ ሳያደርግ የሚጽፋቸው የመጀመሪያው የመንፈስ መውረድ ነው። ሁለተኛው የወንጌል መሰበክ ነው። ሶስተኛው የተአምራት መደረግ ነው። አራተኛው የቤተ ክርስቲያን ተከላ ነው። አምስተኛው መከራ ነው። እነዚህ አምስት ሀሳቦች ድሮም ነበሩ፣ ዘንድሮም አሉ፣ ወደፊትም ይቀጥላል። መንፈስ ከወረደ ወንጌል ይሰበካል። ወንጌል ከተሰበከ ተአምራለ ተአምር ካለ ቸርች ይተከላል። ቀጥሎ ቸርች ከተተከለ መከራ እና መከራ አለ። መውጫ ግን አለው ነው። እንደውም እዚህ መጽሐፍ ላይ ጀርባቸው ተገረፈ ሉና ከዛ መጥተው የጸሎት ርዕስ እንደመስጠት ቅዱሳንን ሰብስበው በዚህ ስም መከራ ለመቀበል በቃን ብለው አመሰገኑ። መከራ እንደውም የምስጋና ፕሮግራም ማዘጋጃ። ጳውሎስ ለምሳሌ ሰንሰለት እጁ ላይ ሲገባ እንዲወጣለት አይደለም የጸሎት እርስ የሰጠው ይህን ሰንሰለት ለነ ቄሳር መስባክ ያደርጓሉ ብሎ ሰንሰለቱን ቤተ መንግስት መግቢያ ነው ያደረገ የመጣበትን መከራ ለጥቅሙ ይቀይር ነበር። እምላችሁ ሁሉም መከራ በጸሎት አይታለፉም። አንዳንዱን ግዴታ ትገቡበታላችሁ። ከገባችሁበት አይቀር ግን መጠቀሚ ያርጉት ሐዋርያት ሥራ ላይ እንደሱ ነው የምትመለከቱት። መከራቸውን እግዚአብሔር እንደውም በመከራ አጥቢያ ያወጣ ነበር። ትጎበኛላችሁ ካለ ቀጥሎ መከራ ፓኬጅ ነው፣ ሐዋርያት ሥራ ስለሆነ አንዱን መርጦ ሌላውን እምቢ ማለት አይቻልም። ፓናዶል ስትወስዱ እኮ ሶዲየሙን ይፈልጓሉ፣ ካልሽሙን እምቢ አይባልም፣ አንድ ላይ ሐዋርያት ሥራ ከተመረጠ ጉብኝት ከተባለ ተገረፉም አለ ፓኬጅ ነው። ዛሬ ግን ጉብኝቱን ነው ማስተዋል። የሐዋርያት ስራ ሲጠቀለል ምዕራፍ አንድ ቁጥር 8 ነው አይደል? ቲም ሐሳቡ ዋና ሐሳቡ አለ ምዕራፍ አንድ ቁጥር ነው፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኢየሩሳሌም፣ ይሁዳ፣ ሰማሪያ እስከ ምድር ዳር ምስክሮቼ ትሆናላችሁ። ሊነግረን የፈለገው ወንጌል በመንፈስ ቅዱስ ኃይል ከኢየሩሳሌም ተነስቶ በይሁዳ አቋርጦ በሰማሪያ አድርጎ የዛ ዘመን የምድርዳር ወደ ነበረችው ወደ ሮም እንዴት እንደገባ ነው ሉቃስ እየነገረን እየተረከን ያለው። ክብር ለኢየሱስ። ይሄ ሰው የባይተው ፕሮፌሽናል ኢቫንጀሊስት ነው፣ ሐኪም ነው በዛ ላይ ወንጌል ተሰባኪ በጣም የተባረከ ሰው ነው። አዲስ ኪዳናችን ላይ ያለውን 20 ፐርሰንት የጻፈው ሉቋስ ነው። የሉቋስ ወንጌል ትልቁ መጽሐፍ ነው አዲስ ኪዳን ላይ፣ የሐዋርያ ሥራ ሁለተኛው ትልቅ መጽሐፍ። እና ይሄ ሰውዬ ከዘገበልን የ30 ዓመት ታሪክ ውስጥ 28 ምዕራፍ ብቻ ነው የመረጠ። ይሄ የሚያሳየው ሉቋስ ምን ያህል መራጭ እንደሆነ። በሐዋርያቱ ዘመን የነበረው አገልግሎት በየቀኑ ተአምር ይደረግበታል። ሰርፕራይዝ የሚያረጋችሁ ነገር በሽ ነው። እና ያንን ከመሰለ 30 ዓመት ጥቅጥቅ ያለ ተአምር ካለበት ታሪክ ፒክ የሚያደርጋት በጣም ወሳኝ ነገር ናት። ምዕራፍ ሶስትና ምዕራፍ አራት ላይ ግን ለአንድ ተአምር ሁለት ምዕራፍ ደግሞ ሰጠው። ይሄ ተአምር በቤተ ክርስቲያን ታሪክ ምን ያህል ትልቅ ነበር ማለት ነው። ከተመረጡትን መካከል ይሄኛውን ግን ሰፋ አረግ በምን ኃይል ደግሞ፣ በማንስ? ታሪኩ የሚጀምረው ምራፍ 3 ቁጥር 1 እና ከቀኑ በ9 ሰዓት ለመጸለይ ሲወጡ የሚለው 3 ሰዓት፣ ስድስት ሰዓት፣ ዘጠኝ ሰዓት ይጸልያሉ። የአብርሃም የኢሳቅ፣ የያዕቆብ ጸሎት ዛሬ 3 ሰዓት እና 6 ሰዓት አልመጡም። ዘጠኝ ሰዓት ነው የመጡት። ኦ፣ ዛሬ 3 ሰዓት እና 6 ሰዓት ደህንነትና ደቀ መዝሙሩ እያስተማሩ ሊሆን ይችላል ያልመጡት። ዘጠኝ ሰዓት መጥተዋል። ዘጠኝ ሰዓት ላይ ሲመጡ እንግዳ አይደለም የጠበቃቸው፣ ሁልጊዜ የሚያዩት ሰው የጠበቃቸው ኮመንሊ፣ ሰውየው እዛች ቦታ ላይ ለብዙ ዘመን ተቀምጧል። እድሜው ከ40 ዓመት በላይ እንደሆነ ቁጥር 22 ላይ ሉቃስ ነግሮናል። ከ40 ዓመት በላይ ነው እድሜው። ከተወለደ ጀምሮ ነው እንደዚህ የሆነው። ኢየሱስ ወደ አብ ያደረገው ምዕራፍ 2 ላይ ነው። ሰውየው ኢን ዘ ኔክስት ዴ አካባቢ ነው የተፈወሰው። ኢየሱስ ይሄ ሰውዬ የሚቀመጥበት ቤተ መቅደስ በር ላይ ብዙ ጊዜ መጥቷል። ያንን ቤተ መቅደስ አጸዳው ይልና ብዙዎችን ፈወሰ ይላል። ይሄ ሰውዬ የሚቀመጥበት ቦታ ላይ ይሄ ሰውዬ ዝናውን ይሰማል። ኢየሱስ በቢታና የአራት ቀን ሬሳ አስነሳ አይደል? የፈራረሰ ገጣጥሞ ወጣ ይባላል። ደም ፈሳሷ የቀሚሱን ጫፍ ነክታ ወደ ደሞ ምንጭ ቆመ ይ ወረድ ብሎ ቤተሳይዳ መጠመቂያለች መመላለሻ አምስት በር ያላት እሷ ጋር ሰላሳ ስምንት ዓመት የተኛ ልክ እንዳንተ አይነቱ ሰውዬ አልጋሸክሙ አሯሯጠው ይሰማል። ዝናውን ሰምቶ ኢየሱስ ሳይፈውሰው ኢየሱስ ራሱ በጴጥሮስ በኩል ሆኖ ሊፈውሰው በኢየሱስ ስም በጴጥሮስም በጴጥሮስ አልተፈወሰም፣ እና ሰውየው ትቶታል። ባይዘዌ ቤተ መቅደስ በር ላይ ፈውስ ጥበቃ ላይ የተቀመጠው ሊትራሊ ብር እና ወርቅ ነው የሚፈልገው። ያለ አፒታይቶ ነው ያጎረሰው ብር የሚፈልገውን ሰውየው ሩጥ ያለው እንኳን ሊያምን ይቅርና አልፈለገም። ቁጭ ብሏል። ጴጥሮስ ወክ እያደረገ ሲገባ እንደ ዛሬ ሰውየው ሊፈወስ እንደ ትላንትና ጴጥሮስ መንፈስ ወርዶበታል። እንደ ትላንትና ለመጀመሪያ ጊዜ በልሳ መናገር ጀምሯል። እንደ ትላንትና አባቶቻችን ኤክስፔሪያንስ አድርገው ማያቁትን ነገር ጴጥሮስ ኤክስፔሪያንስ ማድረግ ጀምሯል። ሙሴ ኤልያስ፣ ሌሎቹም ኤክስፔሪያንስ አድርገው ታያቁም። መለኮት ወርዶ ሰርቶባቸው ይሄዳል እንጂ ኑሮባቸው አያቅም። ጴጥሮስ ግን መለኮት መኖር ጀምሯል። አብሮት ወክ እያደረገ ከመለኮት ጋር ወደ ቤተ መቅደስ ሲገባ እንደ ልማዱ ነው የመጣው ሰውየው። እንደ ልማዱ ነው በዘጠኝ ሰዓት የአይሁድ ስርዓት ነው ለመጸለይ ገባ ሰውየው። ቤተ መቅደስ በር ላይ ቁጭ ብሎ ስለያ አለ አለው። ያህዌ የሚለውን አይጠሩትም። ሙሉ ስሙ ያ ነው የሚሉት፣ የክብር ስም ስለሆነ ስለያ ሲለው ጴጥሮስ ዙር ብሎ ሲያየው፣ ደግነቱ ሳንቲም ኪስ ውስጥ የለም። ሰውየው ድሃ ሆኖ ሳይሆን እግዜር ምርጫ እንዳይኖሮ ነው ያደረገው። ሳንቲም ቢሰጣው ትቶት ሊገባ ይችላል። ምርጫ ያሳጣው የለውም። ግን መስጠት አለበት። ልቅ ሲገባ ሰውየ ሲጮህ ዙር ብሏል። ና አለው። ዮሐንስ ወደ ሰውየ ሄዱና፣ አንተ ሰው አቤት ወደ እኛ ተመልከት አለ። ደስ ብለኛ። እቺ ቃል ወደ እኔ ተመልከት አለ ማለቱ ወደ እኛ ተመልከት ሲሉ እቺ ቃል ኦሪጂናሊ ቃሏ ላይ በሶስት መንገድ ነው የተተረጎመጨው። አንደኛ ሐሳብ ሙሉ በሙሉ እኛ ጋር ይሁን ማለት ነው። አቴንሽን ጴጥሮስ አቴንሽን፣ ቆይ ወዴትም እንዳታ ሰብሰባል ሁለተኛ፣ የምንሰጠ ነገር እንዳለ ጠብቃ ኤክስፔክት አርግ ምንሰጠ ነገር አለ። እሺ ሶስተኛው ወደ ቤተ መቅደስ የሚገቡት ሊሰጡ ከሚችሉት የተሻለ እንደምሰጠ ቁጥር ማለት ነው። እሰጣለሁ። ማንም አይሰጥም፣ እኔ የምሰጥናል። እግዚአብሔር ያሳያችሁ። ሰውየ ከመሬት ላይ ጥርግርግ ብሎ እነ ጴጥሮስ ውስጥ ገባ። ምን ሊሰጠኝ ነው ይሄ ሰው? ቀጥሎ ብርና ወርቅ ጥበቃ የተቀመጠን ሰው ተስፋ የሚያስቆርጥ መልስ መልስ የምሰጠ፣ ግን ብርና ወርቅ የለኝ እንኳን ጴጥሮስ ሆነ በአንድ ትንፋሽ ነው የሚጨርሰው። የምሰጥህ ብርና ወርቅ የለኝም ብሎ ማሰብ ጊዜ አይሰጥህም። ስትል የምሰጥህ አንድ ነገር አለ ይላል። ታለ ቆመህ ነው የምታስብ። ተፈውሰ ነው ትዝ። የምሰጥ ብርና ወርቅ የለኝም። ነገር ግን ያለኝን አንድ ነገር እሰጥሃለሁ። በናዝሬቱ ጌታ በኢየሱስ ክርስቶስም ተነስና በግድ ተመላለሳል። ጸሎት አይደለም፣ ትእዛዝ ነው። ተነስ ስትባል እኮ ቆመ ነው። ለምን ተነሳልከኝ የምትለው ሰውየው ተፈውሶ ነው የጠየቀው። ምልቅ ብሎ ዘሎ ቆመ። እሺ ዛሬ በቃ ቆመ። በናዝሬቱ ጌታ አለ። አዋርደው ነው የሰቀሉት ጌታ ነው ዛሬ ያለ በናዝሬቱ ጌታ። በኢየሱስ ክርስቶስ ስም ተነስ ይለው፣ በኃይል ዘሎ ቆመ። ኤግዛሎማይ ነው የሚለው። ኤግዛሎማይ ማለት እንደዚህ መዝለል አይደለም። ይህማ ኖርማል፣ ማንም ይዘላል። ኤግዛሎማይ ማለት ተወዳዳሪ የሚዘለው ዝላይ ማለት ሱቁ። ቀኝ እጁን ያዙ ነው በዛው ቤሄድስ መንጨቅ አለ ሰው ዘሎ አረፈ መሬት። በኢየሱስ ክርስቶስም ስለሆነ ሰው የለበትም ነገሩ ነው ኢየሱስ ክርስቶስ ስም ሲል ጴጥሮስ ከጫማ ወጥቶ ኢየሱስ ጫማ ውስጥ ገባ። የለውበትም ማለት የሞተው የተሰቀለው የተቀበረው የተነሳው የሄደው የሚመጣው ነው አለ። በኢየሱስ ክርስቶስ ስም ሲለው ምንጭቃል፣ ኢየሱስ መሬት ላይ ቢሆን የሚገለጥበትን መለኮታዊ አቅም ነው። ጴጥሮስ የጠራው የኢየሱስ ስም ነው። ሰውየው የፈወሰው እግዚአብሔር የሚጎበኛችሁ በዚህ ስም፣ ስሙ ላይ አንድ ኃይል አለ። የትንሣኤ ኃይል ይባላል። እግዚአብሔር ይህንን ኃይል ያሳየን ወደ ኢየሱስ መቃብር ልኮት ነው። ሲልከው ኢየሱስን በአንዴ ስድስት ነገር አይደል ያደረግ፣ አንደኛ ከሞትን ያስነስ ሁለተኛ በቀኙን ነው ያስቀመጠው። ሶስተኛ ከስም በላይ ስም ነው የሰጠው። አራተኛ መልካምና ክፉ በሆኑ መዋቅሮች ላይ ነው የሾመው። አምስተኛ ሁሉን ከጉርበታሽ ነው ያስገዛለት። ስድስተኛ የቤተ ክርስቲያን ራስ አረገ። እግዚአብሔር ይህንን ባደረገው ጊዜ አሉ የብርታቱ ጉልበት ታይቷል። እግዚአብሔር ምን ያክላል የተባለ እኔ እናንተን ታፈር ሲሰራ ሳይሆን ልጁን ከሞት ያስነሳ። የመጨረሻው የተገለጠው የእግዚአብሔር ኃይል ትንሳኤ ነው። ስለዚህ ነው የነገረን። ይሄ ሰው የኢየሱስን ስም ነው የጠራው። ሉቃስ ሚስ ያላረገው ነገር ይሄን ሰውዮ ተፈወሰ ብሎ በታምሮ አልተወሰደም። የተሰበተን መንገድ ነገር የኢየሱስን ስም ሲላ፣ ሪዘሬክሽን ፓወር ነው የተንቀሳቀሰ። የኢየሱስን ስም ከሞት ከተነሳ በኋላ የሚያከብረው ይሄ ኃይ። ኢየሱስ ለዘላለም ጌታ። ሰውየው በእናቱ ውስጥ እጅና እግሩ ከተገጣጠመበት የተፈጥሮ ኃይል ይልቅ ከተወለደ በኋላ ለመፈወስ የወረደበት ኃይል ይበልጣል። እዚ፣ የተገጣጠመው አዳም በተሰረበት የተፈጥሮ ኃይል ነው የተፈወሰው፣ ግን ኢየሱስ ከሞት በተነሳበት። ስለዚህ ሰውየው ያለውን መፈወስ አይደለም፣ ባይኖረው ይፈጥርለት። ስሙ ላይ የፈሰሰው ነው። ለዛ ነው ተአምሩ ፈጣ እየዘለለ እግዚአብሔር እያመሰገነ ቤተ መቅደስ ገባ። ገብቶ ሲያይ አዲስ ነገር የለም። ሙክራባቸው ቤተ መቅደሳቸው ገባና ምንም አዲስ ነገር የለም ብሎ ሮጦ እነ ጴጥሮስን ያዛቸው። እናንተ ጋር ነው ከግ ተአምር አያለሁ የሚል ነገር ደጁ ላይ ይሰማለሁ። ተአምር ግን ያየሁት አሁን እዚህ ነው። አንቆ ያዛቸው። ስብከት ጀመረ። ምዕራፍ አራት ላይ ሙክራብ ሲሄዱ የዳነ ብቻ እኮ ነው። አምስት ሻደ ፓስተሪ ወሬ ለማየት ይመጣል። ዝም ብሎ ይመጣል። ድር ብሎ ይመጣል። የድሮሶ ደግሞ ይገርማቸዋል እኮ ኤፌሶን አባቸ ህዝቡ ይጮህ ነበር ይላል። ለምን እንደሚጮህ አያውቅም ነበር የሚል ከላንባቸው የድሮሶ እኮ ከባድ ምንም አይጠይቅም። ዝም ብሎ ሚጮ

ያለ መጻፍ ዘንድ ደሰነ ሰነ ያለ እና እዚህ ቀን ላይ የዳነ ብቻ ነው። አምስት ሺህ ነው። ዝም ብሎ ይመጣል። ጠቅጠቅ ብሏል። ውጭ ሎቨር ፍሎ ተጠቅጥቋል። ሰዎቹ መጡ። ተሸካሚ ሁሉ የሚሸከሙት ሰው ይፈልጋል። ይወጡ ተጠበለ ውጪ ቆመው ሳይሆን ሰውዬው መድረክ ላይ ቆመው በምንም ታምር አክሰስ የማያደርጉትን ጉባኤ በዚህ ሰውዬ ምክንያት ነው አክሰስ ያደርጉት። እነ ጴጥሮስ ሰዎቹ ኢሊኮይንት ናቸው። ህጉን በስርዓተ ነጥብ ያውቁታል። በቃል እንዳይመስል ኮማና ፉል ስቶፕ የቱ ጋር እንዳለ ያውቃሉ። እነሱ ፊት በታምር አትቆምም። ጴጥሮስ ዛሬ ቆመ። በዚህ ሰውዬ ምክንያት ጴጥሮስ ነው። እግር ስቆማ እንዴት ሄዳሉ? ጴጥሮስ መጣ። እሺ እኛ ለኛ አዩት። በደም በኛ እምሰጥ ብር ነው ወርቅ የለኝም ሲል ተስፋ ቆረጥኩ። የምሰጥ አንድ ነገር አለ ብሎ በኢየሱስ ክርስቶስ ስም ዘልዬ ቆም። ዮሐንስ ዘጠኝ አይቶ ደሞ ከጊዜ በኋላ የታወራ አይደለም የተወለደ ነው። ላይ ኢየሱስ አይን ሁለት ጭቃ

ዘጠኝን ማንበብ ትችላላችሁ። አዲስ ክርስቲያንም የማይመስል ረጅም ዘመን የኖረ ክርስቲያን የሚመስል መልሱ። ምክንያቱ ቤተ መቅደስ በር ላይ ቁጭ ስላለ በሙሉ ያውቀዋል። ሀውቱ ፕሪች በኑሮ ነው እሱ ያውቀው እና ቆሞ አንተነ አይኔ የበራለ አሉት። አዎ እንዴት አገኘህ አሉት። ኢየሱስ መጣ። እሺ ጭቃ ቦካ ቦካ አድርጎ አይኔ ውስጥ ከቱት። እሺ ሂድና ታጠባለ። እሺ ታጠ አያለሁ። ሌላ ሳለ በቃ ያለ እኛ የሙሴ ደቀ መዛሙርቱ ስለሆንን የብሉይ ኪዳን ጥቅስ አምጣና እስቲ አስገብተህ አስረዳን በእግዚአብሔር ቃል አሉት ወይ ወንደ ተቃል ከሰማይና ምድር ተተፈጠረ ጀምሮ እንደኔ እውሮ ሆኖ የተወለደውን ሰው አይን ያበራ የለም። ማለት ያልተደረገ ነው በእኔ የሚጀመረው። ሰደቡት፣ ሲወረውሩት፣ ኢየሱስ ተቀበለ። በሰው ልጅ ታምናለህ አለው። ሰገደለት፣ ተከተለው። ይሄ ጉብኝት ጌታ ጋር የሚያስቀራችሁ አሜን ስትጎበኙ በቃ ጾም ስትጎበኙ፣ ጸሎት ስትጎበኙ፣ ወንጌል ስርጭት ትጀምሩበታላችሁ። ይሄ ጉብኝት ግን አለማመንም የሚያስቀረው አይደለም። በቃ እግዚአብሔር አለማመናችሁን አልፎ ክብሩን ይገልጣል። አለማመናችሁን አልፎ ልጁን ያሳያል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ አለማመን አይከለክለው። ዮሐንስ 5 ላይ አላመነም ተብሎ ሰውየው ከመፈወስ አልቀረም። አልጋ ተሸክሞ አምኗል። አልጋ ተሸክመ አምኗል። ኢየሱስ ጌታ ነው። ማርታ አላመነችም ተብሎ አላዛር መቃብር አይኖርም። እየዘለለ ሲወጣ ታምናለች። አለማመናችሁን የማይከለክለው ነገር እግዚአብሔር ወደ እናንተ ይዞ መጥቷል። የሰማኑ በልባችን ያቆይልን።